ብብቱ ስር ጫት ይዞ አስፋልት ዳር ይሄው በከሰል መጻፍ ጀመረ ማለት ነው። ይሄው የመሄዱ አበደ ምክንያት ደግሞ አንድ ባንድ እነግራችኋለሁ። ሐሳቧ አንድና አንድ ምን እንደሆነ ተናግሬ ነው ግልጽ ሲሆን ደግሞ ምንድነው መጀመሪያ የምትፈልጋቸውን ነገሮች በቁጥጥሯ ስር ካስገባሽ በኋላ የዚህም ጉድ እነግራችኋለሁ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። የተከበራችሁና የተወደዳችሁ ውድ ቤተሰቦቼ ሰላም ለእናንተ ይሆን። በያላችሁበት ሰላማችሁ ብዝት ይበል። እንዴት ናችሁ? ሰላም ናቸሁ የተከበራችሁ ውድ ቤተሰቦቼ እስከ መጨረሻው ድረስ አብራችን ቆዩ። ሰብስክራ ላይክ ማድረጋችሁን እንዳትረሱ። ይህን ቪዲዮ እንመልከት። ማሳዘን ህወቱ እንደዚ ጎዳና ላይ ርቆ ጣሚ ጫሽእ ሆነቀ የሚያሳዝን ነው። የጎዳና ተዳዳሪ እስከ መሆን ደረጃ ደርሷል። ያው ስጠይቀውና ግባ፣ እኔጋሁን ሁን ብዬ ስጠይቀው እምቢ ብሎኝ ነው፣ አልፈልግም አለኝ። ለምንድን ነው እንደዚህ ጎዳና ላይ እንትን የምትለው ስል፣ ጨረስኩ፣ ብሬን ያለኝን ጨርሼ ነው አለኝ። በቃ እኔጋ ሁን፣ እኔ ቤት ግባ። እኔ ምን ብዬ ነበረ የተናገርኩት ነገር አልቀረም። እን ተናገሬ ምን አውርቼ ነበር? የበረሮን ነገር እንመጣበታለን። አዩ አንድ በአንድ በዝርዝር ልንገራችሁ በደንብ ልብ ብላችሁ ስሙን። ይሄው ያዩ ታርጌት የምታስበው ስትፈልግ የነበረውን ነገር አገኘችው። ብብቱ ስር ጫት ይዞ አስፓልት ዳር ይሄው በከሰል መጻፍ ጀመረ ማለት ነው። እንዴ? ስታስቡት እናንተ ስታስቡት ማለት ነው። ስታስቡት እንደውም እጅግ በጣም እጅግ በጣም ጎበዝ እጅግ በጣም ጎበዝ ስለሆነ እስከ ዛሬ አላበደም። አላሳበደችውም ነበር። ይሄው መጨረሻ ላይ ለየለት። እንደውም በጣም ዘገየ ለማበድ ራሱ ለማሳበድ አዘግይተው ነበር። የተናገርኩት ነገር አልቀረም። ስትፈልግ የነበረውን ነገር የነበረው ነገር ገንዘብ ነው። ገንዘቧን በቁጥጥር ስር አድርጋለች። አሁን እሱ እዛ ሄዶ ሜዳ ላይ ተኝቶ በፊት ነበር ገና በፊት በፊት ያኔ ነበረ እንዴ ሌላ ሰው ቢሆን እኮ እስካሁን ድረስ አይቆይም በአዩ እብደት ይሄ ወዲያው ነበር የሚያጨልለው አንድ ሰው አይደለም አስር ሰው አታጨልልም እንዴ አስር ሰው ነው የምታሳብደው በአንዴ ላለማበዱ ዘገየ ነው ምለውኒ ምንድን ነው እኔ አሁን ፊፍቲ ፊፍቲ የምለውን በትክክል ጥርጣሬ ትክክል ነው በቃ መጠርጠሬ ትክክል አደረኩት ይሄማ በሰላሙ አይደለም በጭራሽ በሰላም እንደዚህ በሰላሙ ሆኖ አይደለም። የሆነ ነገርማ አለ ማለት ነው። እንጂማ ሰኢድ እንደዚህ ይሆናል። በፍጹም የማይታሰብ ነገር ነበር። ምክንያቱም ብዙ ነገሮች አልፎ ያኔ አብድ ነበር፣ ታሳብደው ነበር ያኔ አዩ። ይሄ ልጅ ተደራርቦበት ተደራርቦበት ተደራርቦበት እንደዛ ሁሉ ተደራርቦ መጨረሻ ላይ አበደ። አስፓልት ዳር አስተኛቸው። ምክንያቱም የተደራረቡበት ነገር ልጆቹ ልጆቹን አላገኘ፣ ሱመያን አላገኘ፣ ልጆቹን አላገኘ፣ በየአገሩ በየቦታው ሲፈልጋት እስካሁን ድረስ ሲንከራተት፣ በመሃል ደግሞ የራሷን ስራ እየሰራች ብያቸዋለሁ። ጭንቅላትን ነው ሰው ቢዚ ሲሆን ጭንቅላቱን ይቆጣጠራል ብያለሁ። ያልኩትም ነገር አልቀረም። በዛም በዚህም ቤትም ብሎ የመን ደረሰ። ከዛ በኋላ እንዴት ያደርጋ እንዳለ የምትፈልገውን ነገር በቁጥጥሯ ስራ አድርጋለች። እቺ በረሮ ሐሳቧ ተሳካላት፣ ፍላጎቷ ተሳካላት። አሁን ርቀት ነው። አሁን አይሞቃት አይበርዳ። እየቀረጽኩ ያለሁት ሰኢድ ያውና መጨረሻው ማሳዘን ያውና ምንም አይሞቃት አይበርዳ ምንም ነገር አይጨንቃት አይደለም። አስፋልት ዳር ቢተኛ እንደፈለገ ቢሆን እንደፈለገ ቢሆን፣ እችን እችንማ አናቃለን። እችን እችንማ ብሏል። ዋቴ ነው እያደረገች ያለች ዋቴ። አዩ የመን ልትሄድ ነው ሰኢድን ፍለጋ። የመን ሱመያ እዚህ ሆነሽ መቼ አፋለግሽው እና ኢትዮጵያ ውስጥ ሆነሽ መቼ አፋለግሹ? ኢትዮጵያ ውስጥ መያ እናንፈልግ መቻልሽ፣ ቤት ግዛልኝ፣ ቤት ግዛልኝ እንዲያደርግልኝ ያንን አድርግልኝ፣ ገረመልኝ ስትይ አልነበር እንዴ? ስጨፈጭፋችሁ አልነበር እንዴ? ያገኘሽውን ጓደኛ አንድ ሰው ድርሽ እንዳይል አጠገቡ እያልሽ ያገኘሽውን እየመታሽ አልነበር ነበር እንዴ? እሱም ሚስጥሩ ታውቋል። ማንም ሰው እጁን እንዳያነሳብሽ አለ የሆነ ነገር ማለት ነው። አሁን አሁን አንድና አንድ ሰኢድ አብዳን አሳበደችው፣ አሳበደዋለች። ስለ በረሮ እመጣለሁ፣ በደንብ ነግራችኋለሁ፣ የእሷ ሀሳብ ምን እንደሆነ። ሰኢድ አሁን ያለበት ሁኔታ፣ በቃ ነገር ተደራርቦ፣ አሁን ወጣ ሲል ደግሞ ጭራሽ እንትን አለ ማለት ነው ለቀቀ። አሳበደችው። ፍላጎቷም ይሄ ነበር፣ ምኞቷም ይሄ ነበር፣ የምትፈልገው የምታስበው ነገር ይሄ ነበር። ቡኒ የምትናገረው ነገሮች ቡኒ የምትናገራቸው፣ እስቲ ተርጉምልን። ነገርን ላላችሁ ምላስ እንዳመጣለት ነው አይደለም? የሚዘባረቀው ምላስ እንዳመጣለት ደቃላ ወይም ደግሞ አላወቅሽም የነሱን ጥቅም በሰው ሀገር ላይ ተንከራተው በሰው ሀገር ላይ ስንት ነገር አይተው በሰው ሀገር ላይ ስንት አይነት ነገር ስንት አይነት ነገር ተቀብለው ሰዎች ሲቸገሩ እንኳን ቀድመው የሚደርሱ አወቁ አላወቁ ለማያውቁት ሰው ሁሉ ቀድሞ ደራሽ በአረብ ሀገር ያሉ ሴት እህቶቻችን ናቸው። ይህንን ነገር በደንብ እንደምታየው ስለማቅ ይህን ቪዲዮ ለአንቺ መልዕክት ነው። አንቺን ፍላጎትሽ ሰመረልሽ አውቀሽ በጎን እያስመሰል ውሸታም ውሸታም ናችሁ ጠቅላላ ዋሽታችሁ፣ መጨረሻው ይኸው የሰይድ ማበድ ሆነ። ማለት እንዴ በጣም ዘገየኩ። እስላችሁ እስላችሁ ነበርኩ። በጣም ዘገየ እሱ ስለሆነ ነው እንጂ እንደውም በደንብ ጠንካራ ስለነበር ነው እንጂ፣ ሌላ ሰው ቢሆን እስካሁን ድረስ በጭጧል። በቃ እንዲህ እንዲህ እያለ ነበር የምሄደው አስፋልት ዳር። ሰው ራሱ እንዲህ እንዲህ እያለ በቃ አስፋልት ዳር እንዲህ እንዲህ እያለ እንትን ይዞ ነበር። ከሰል ይዞ ብብት ስርጫት ይዞ ነበር ገና ድሩ። ሌላ ሰው ቢሆን ይህን ያህል ጊዜ ታግሶ ራሱ፣ መጨረሻ ላይ ሜዳ ላይ እንደዚህ ማስወጣቷ በጣም የሚገርም ነው። ሜዳ ላይ ጣለችው። ይሄ ትልቅ የአዩ ሴራ ነው ይሄ አዩ የሆነ ነገር ያስነካችው ነገር አለ ማለት ነው። አዩ የሆነ ነገር አስነክተው የሆነ ነገር አድርጋበት እንዲህ ጎዳና ላይ አብዶ እንዲወጣ አደረገችው። እንጂ በጤኑ አይደለም። በጤና አይመስለኝም። አረ አይደለም በጤኑ አይደለም። በጤናው እንደዚህ አይሆንም ያለውን ነገር አድርጋለች። እዛም ሄዶ ደግሞ ለሱመያ እንዳለ ብሩን አስገብቷል። እጁ ላይ የነበረውን ነገር እዚህ ዜሮ አርጋ አንደኛ ሚስቱም ስለሆነች ያስፈልጋታል ብሎ የቀረውን ደግሞ እንዳላ አስገብቷል። አሁን ምንድን ነው የቀረው? ማበድ ነው። አበድ ምን ሌላ ይነገራል። ቆየ እኮ እኔ ብያችሁ ነበርኮ ስናገር ነበር ሳወራው ነበርኮ ሱመያን ፍለጋ ብሎ እሱ ስሜቱ ያለው ሱመያ ጋ ነው። ሱመያን ፍለጋ ብሎ ሄዶ ያለበትን ነገር አያውቀው፣ እንዴት እንደሆነ አያውቅም? የተከበራችሁ እና የተወደዳችሁ ውድ ቤተሰቦች ሰኢድ አሳብደዋለች። ግን አንተ ጋር ብዙ ላይ አብረን ያሳለፍን ከሀገር ላይ የስደት ጓደኛ ነ አሁን፣ እንደዚህ ሌላ ምንም ማለት አይቻልም። ፈጣሪ ይድረስልህ ነው ስናገር ስናገር ስናገር ሳወራ ሳወራ ምንም አልሰማህ ብለህ ይኸው መጨረሻው እንደዚህ ሆነ። መጨረሻ ከእንደዚህ ሆነ ማለት ነው። አስነገርኩህ፣ አስጠየቅኩህ፣ አስመከርኩህ ሰው አስላ ብዙ ነገር ሆንኩኝ። ይኸው አሳበደች፣ አብደ ቁጫል ያዩ ስራ። እናንተስ እናንተስ ምን ትላላችሁ? አዩ ታርጌቷ የነበረው አንድ እና አንድ እንደዚህ ማሳበድ ነበረ። አሳብደዋለች። አራት ነጥብ ሰላማችሁ በያላችሁበት ብዝት ይበልልኝ።